መቼስ ሀገራችን ላይ የደረቅ ሳሙና ጥረት እንዳለ ሁላችሁም የምታውቁት ነገር ነው። ይሄንን ቢዝነስ ለመቀላቀል የሚያስፈልጋችሁን ማሽኑን፣ ስልጠናውን፣ ጥሬቃውን ሁሉ ነገሩን እፎይታ ያመቻችላችኋል። በወር በእርግጠኝነት ከ350 ሺህ ብር በላይ የተጣራ ትርፍ የምታገኙበት በጣም አዋጭ የሆነ ቢዝነስ ነው። ይህንን ቢዝነስ ስትሰሩ ስልጠና፣ ጥሬቃ፣ የሚያስፈልጉ ነገሮችን እፎይታ የሚያመቻችላችሁ ሲሆን በትርፍ ሰዓታችሁም ልትሰሩት የምትችሉ በተለያዩ ድርጅቶች፣ የመንግስት፣ የተለያዩ ካምፓኒዎች ላይ ተቀጥራችሁ የምትሰሩ እንደ ተጨማሪ ስራ ብትሰሩት ራሳችሁን ሀብታም ለማድረግ ይጠቅማችኋል። ሌላ እፎይታ ጋር ስትመጡ በጣም አዋጭ የሆኑ የሃንድ ሄልድ ኢንጀክት ፕሪንቲንግ ማሽኖችንም እንደዚሁ ታገኛላችሁ። በጣም በቀላሉ ለተለያዩ ካምፓኒዎች፣ ድርጅቶች የህትመቶችን ያዝዛሉ። ሀምሳ ሺ ህትመት፣ መቶ ሺ ህትመት እና ከዛም በላይ ህትመት የሚያዘዙ ካምፓኒዎች አሉ። ለእነሱ ሎጎውን የሚፈልጉትን ጽሁፍና ኤክስፓየር ዴቶችን ለተለያዩ የማኒፋክቸሪንግ ካምፓኒዎች ብትሰሩ ራሳችሁን በአጭር ጊዜ በጣም ያልታወቀ ቢዝነስ ነገር ግን ብዙዎች ህይወታቸውን እየለወጡበት የሚገኙና በጣም ትርፋማ የምትሆኑበት ቢዝነስ እንደሆነ ላረጋግጥላችሁ እፈልጋለሁ። ሃያ ጊዜ ኮፕሊንክ ፎሎው እና ሼር ብታደርጉ ከእፎይታ በጣም ብዙ አዋጭ የሆኑ ቢዝነሶችን ታገኛላችሁ። የእያንዳንዱ እፎይታ የሚለቃቸውን ማሽኖች ዝርዝር መረጃ ለማወቅ ደግሞ ባዮ ላይ በሚገኘው ቴሌግራም ሊንክ ወይም እፎይታ ስቶር ብላችሁ ቴሌግራም ላይ ሰርች በማድረግ ከ34ሺ በላይ ሰብስክራይብ ያለው ላይ ማየት ትችላላችሁ። ፎሎው፣ ኮፕሊንክ፣ ሼር አድርጉ ራሳችሁን ሀብታም ለማድረግ።